ኩፍ ማድረጊያ ማፍቴ ነበረ። እርሾ እያሉሽ ነው። አንዱ ምን ጾም ማፍጠሪያ ኩፍ ያለ ሊጥ

ቀጣይ ግን ይህንን እንደጨረሽ ኮንስታንቲኖስ ቤት ገብተች። ዛሬ ተለቀቀ ቪዲዮ አለ፣ እሱን ታስደምጭናለሽ። የራሴ ነው፣ እሱን እናንተ ታስደምጣላችሁ። በጌታ በኢየሱስ ወይ በዳን ምን አለ ልደት ቀደም ችግር የለውም። ቀደም ብሎ ቢሆን ቀጣት ይመጣል። ችግር የለውም። ምንድን ነው ይመርመር እያሉ ነው የስኖረው

እኔ እኮ ኬክ ስላላገኘው ነው እንጂ ኬክ ይሻለኝ ነበር። ከዚህ ሁለት ካምራሱ አሁን እኔ ወንድ በሆን ጠረጠር ይሆናል። አሁን ሴት ነኝ። እንዴት ነው እንደዚ አይነት ነገር የምታስቡ? ታሳፍራላችሁ በጣም እ አሁን አመልያ አርጊው በይ እንግዲህ ምንድንነው ኮመንት ኮመንት፣ እባካችሁ ሳይመረመር ዝም ብለሽ እንዳትቆርሺ። ኦፕራሱ ይችላል፣ ከስ ሰርጀሪ የለም በቃ በየሱ ግን ማንም ይበላታል እናያለን እና ምን አገባን ምን አገባን አንተ አትበላ እኮ ኧረ ክፋታቸው ኧረ ተው ተው አሁን የተጻፈው ኮመንት ደግሞ በጣም የተመታዝ እና ነው ጽሁፉ ራሱ ምን እንደሆነ እዛው ጠቋሚ ነው ሶስተኛ ካርድ እንደሚመጣ የወንድና የሴት ስም ተጽፎበታል። ሶስተኛ ልጅ እንደሚመጣ ግልጽ ነው። ይሳቄ እንትና እውነት ምን ነው ዝማለች አረ ኮሜንታተሮች በጣም ገራሚ ገራሚ ጽሁፍ ነው የሚጽፉት። ይቺ ልጅ በቃ እየሳቀች ልትሞት ነው። ተረጋጋ በቃ እውነት አለሽ። አረ ቁረሱት እንጂ እሺ፣ ቁረሱት እያለች ስለ ዲዛይኑ ማብራሪያ ስጭ እና ከዛ በኋላ ቀጥይ ወደ ቁረሱ የመሲ እፎይ ባርቶ ቢስምላ በልባ ክርስትና አነሳለሁ፣ ክርስትና አነሳለሁ። እስከዚያ ቀጥሉ። እሺ እሺ። እንግዲህ ምንድን ነው የምለው፣ በጌታ ብዬሽ ነው። እንኳን ተወለዳችሁ እናንተ ምርጥ እናንተ ምርቶች እንኳን ተወለዳችሁ። እግዚአብሔር አምላክ ረጅም እድሜ ከሙሉ ጤንነት ጋር በጣም በጣም ነው የምወዳችሁ። ስላወቅኳችሁ በጣም ደስተኛ ነኝ። እንግዲህ ያው ዛሬ የእውነትና የአያቴ የጠላዲ ልደታቸው ነው እና እንኳን ተወለዳችሁ እያላችኋቸው እንግዲህ ይህንን ያዘጋጁትን ዳቦ አብረን እንቆርሳለን። ግን ከዛ በፊት አለቀቀኝም ጌታ። ከዛ በፊት መልካም ኞታችሁን ተመኙ። እንዲህ መልካም ኞታችሁን ተመኙና ጨርሰናል ስትሉ ከዛ ወደ ቀጣይ እሄዳለሁ። አይሻልም? እኔም እስከዛ አልረጋጋ። እናንተ መልካምኞታችሁን ተመኙ። ሁለት ሰዎች ጠላዲ እና እየው ስም አለው የመጀመሪያው ጳላዲ ነው። ከዛ ቀጥሎ እህታችን እውነት። እንኳን ተወለዳችሁ። መልካም ምኞታችሁን እንደምን ነው? ባርኖ ባዳም ቦታው ዳቡን ባርኩል። ደስ ይላል። ጳላዲ አኬ እንዴት አለ አምላክ እንዴት ናችሁ? አንተ ነህ ባለ ልደቱ። ይኸው ልደት ከላይ ትታያለች ፈረንጃዋ። እውነታችን እውነት አኪሙ ረስቶኛል። ጠላል በጣም ረስቶኛል። ቆየ እንጣውን ማት እንዴ? ኦኬ እሷን ባለልደት ነች። ማናት እውነት ማነች? Gut, Ja, ja, ja das ist mein አሁንስ ዳቦ ሳይሆን ሐኪሙ መመርመር ያለበት እንዴ? አሁንስ ያስብላል። ኧረ ዳቦ እንቁረሱት። እኔ ዳቦስ ቁረስኩት ነው ያለው። በጣም አንተ በጣም ትኩረቱ ሁሉ ዳቦ ላይ ነው። እፎይ ቆይ አንዴ እስኪ ስለ እውነት እናወራ። እንደ እውነት አይቀርም ከዳቦ ዳቦ ም እውነት አለው። እባክህ ተው ተው፣ እያየ ነው፣ እያፈጠ ነው። ላሽ አ የእኔ ውድ ወንድም፣ ተረሳስተን ነው የእኛውን ጩቤ በውስጥ እንጨርሰዋለን። እፎይ አንዴ፣ እሺ የት ነበር? ምን ቴሌግራም ላይ ነበርሽ? እንትን ተረሳስተን እክዬ፣ አይ በቅርቡ በቅርቡ። ቆይ ብዙም አልቆየም፣ ቴሌግራም ላይ እንኳን አልደረስ ነው አልደረስነው እንዲህ አላስጨንቅህም እንዴ? የእሱ የድሮ ሰዎችን ይረሳል። እኔማ ልጸልይበት ነበር እኮ አገባቢ፣ ግን የመሲው ልጅ አደገኛ የሆነ አድሎ ነው የሰራችው። እኔ የእኔ ልደሳት እንዲህ አይነት ታታሪነት አላየሁበትም። ይሄ ከባድ። አረ በጣም እንዴ! ቤት ቤትክ መች አስገባኝ ደግሞ። ግጥም ገጠም የለ ምርቃት መርቀኝ ምናምን አመን ስትል አልነበረ እንዴ? ቴሌግራም ላይ። አረ እዚሁ መካከድ ጀመርን። አከሲ በቃ ዳቦ ይቆረስ። ብዙ ለፍተሽ ተጣላውጣ። የኔ ልደት ነው ባላየ ዝም ያሉት ማለት ነው። ማዘር ደውላ ስነግረኝ ሰምተው እኔም የራሱ ራስቸው። ማዘር ደውላ ዛሬ ኮ ልደት ነው ስትል እናከብራለን አሉና ላሻሉኝ ማለት ነው። ይመቻቸው። እናንተ ተበድለናል። ማ ቀላል በና በጣም አሁንም፣ በይ እየመጣ ነው ለእኛ ዳቡላና ትጨክናላ። ለማንኛውም ኦንላይን ይባረክና፣ እንግዲህ አኬ አየር መቼ ነገር

እግዚአብሔር ውስጥልን እግዚአብሔር ይዋርክሽ የኔ ወድ፣ በጣም በጣም በጣም እናመሰግናለን። እድሜና ጤና ይስጥሽ፣ የጋገርሽበትን እጅሽ ማርክድሽ እና ለምርቃቱ ደግሞ በእውነት እ እንደዚህ ተመርቄ እንደዚህ ሁላ ተመርቄ ማቃ አይመስለኝም፣ አያስታውስም ፐርሰናሊ፣ እና እግዚአብሔር እናመሰግናለን ከፍተሽ ስላሳየሽን ዳቦውን ደግሞ እንወድሻለን። ማለት ከፍተሽ ስላሳየሽን ማለት እየበላሽ አሳየ እየበላሽ አሳየ ሆነ ዳቦ ስትሏት አልነበረው ጤነኛ ዳቦ ተገላገላቸው። ዳቦ መረጃ ከቃል እንጠይቃለን። ባይሆን ትልቁ ላይ አንድ ጊዜ ዳቦ ማስረጃ ካለው ማር ያመጣልና ያ የበርዝ ደስቶታም አለኝ። የበርዝ ደስቶታ የሚደረግ ዳቦ ይመርመር የምትሉ ነበራችሁ እና ከስር ሊጡ ይመርመር የምትሉ የምርመራ ውጤት ደርሶናል። ስሙት እንግዲህ ሊጡንስ ከመጋገር በፊት ሊጡ ወሲፍ ታደርጋለ። እንደውም የዳቦ ነጋዴ ነው መሆነው ተበዘማ አንድ ሙስሊም ዳቦ ቤት ቤት አብኮቶ ዳቦ እንደጋጋሪ ቤት ለምሳሌ ገዝች አልገዝች አልበላም ብል ጥፋቴ ምንድን ነው? ማብተ ነው መብላት አለመብላት፣ ማብተ ነው። ጥፋት የለብ ጥፋት ለብኝ አይደለ። ስለዚህ አሁን ለምሳሌ አንተ ከሊጡ ጋር ወሲብ ስለምታደርግ ይሄን ዳቦ ከአንተ አልገዛም ብል ችግር አለው? አለ ችግር የለውም። እንደምን ችግር አለው? ሊጡንስ ከመጋገር በፊት ሊጡን ወሲብ አድርጋለ

ልጅ ምናምን አላችሁ፣ ጋብቻ አላችሁ። እውነት ሻላ በርታ በሉባት። ባይዞ እኔ ገና ለአቅመ አዳም ራሱ ገና አልደረስኩም። ያው እንደምታውቁት ገና 17 ዓመት ነውና፣ እውነት አልደረሰም። ባይዞ አያቴ ነውና አልደረሰም። ያ እውነትን ለማታቋት ኢንተርናሽናል ታፕ ታፐርንሽ ባይዞ። አዎ እናም ደግሞ ምርቃቷ የመሲ የምርቃቷ ተገጭ እየረዘመ ነው። ኧረ ፓፓ ተው፣ የጸጉር ነገር አይነሳቱ። አሁን በጣም ተያየን እኮ ማን መላጣ እንደሆነ። የእፎይ ደግሞ የሌለ ነው በቃ። ያንተ ደግሞ ይከብዳል። ከእኔ ትንሽ ምን ማንም የእኔን ይመሰክራል፣ እንዳንተ እንዳልተመለጠ። ኧረ ዝም በል፣ ያንተ እሄዷል። ኧረ ቁሶታል። ያንተ መቆሶ ብቻ አደለም፣ በተፈጥሮም ከኋላ ብቻ ነው ጸጉር ያለ ከእሱ ላይ ሚቀመሰ እንዴት ነው ጥቁሩ? አሁን የመጣውን ፎቶ ላይ ግን ግራ የገባኝ ባለፈው፣ የለም ሚራክል ጸጉር ታመጣጠዋለህ አንተ። እናንተ ጋር ብቻ ነው ጸጋው አልፈሰሰው እኮ እንዲአንተ እኔ ሳብኩት ምን አልኩ? ወፍ እንደ አንተ ኤርሚያስ የሚባለው በታጠብክ ቁጥር እየተነቀለ ተቸገረ። አኪ ቲክቶክ እንደመጣ ታስታውሳላ? በጣም ጸጉር አለው እኮ በነገራችን ላይ ነበረ። የዛሬ ነው እና ዘመን ሁሉ ነበር ነው ያልሽን ነው

ይመጫው እኛን እንኳን አይሉንም። የኛዎቹ ለመሰለ በረሃነት የመጣው አዳም ከሰማይ ጋር ተጋጭቶ ነው ይላል። በረሃነት የመጣው ከሰማይ ጋር ሲጋጭ ነው አለ። ከሰማይ ጋር ማን አዳም ሲጋጭ? አዳም ከሰማይ ጋር ተጋጭቶ ነው በረሃ የሆኑ ሰዎች ሰዎች ከዛ በኋላ በረሃ የሚሆኑ በዛ ምክንያት ነው። ይህ ሳክስ ደግሞ ከቦታውም አይመጣውም። የምር ይህንንም ከዛ ሰማይ ሰማይን ጠረጴዛ አድርጎ ነው የሳለው፣ ነው ማለት ነው። እና የሆነ ሩፍ ነገር አለ አልገባውም። አኬን አሁን አኬ ፊት እንደዚህ አይነት ነገር ብታብራራለት አይገቡም። ተፍሲሩን አውጥተህ ካላሳየኸው እንዴ። የምርም ከዛ አንድ አኪ፣ እኔ የምር ማን ነው ይሄ ወንድምህ ደግሞ? ፈስሪለታ ምን ይሄ ነው የዛሬ ነው ያርግና ወንድማችን ፍሪዝ በነበረበት ጊዜ ጸጉሩን በሚቋጠርበት በሚጠቀልልበት ሰዓት በአንድ እጅ አስቧል። ጸጉሬን እኔ ክርስቶስን የዛሬ አራት ዓመት አካባቢ ነው እንደ አንተ እኔ ሳላስበው እኮ ነው እኔ ጸጉሬን በአንድ እጅ እየጠቀለልኩ ማወራ ልጅ ሳላስበው የሆነ ሰዓት ላይ ራሴን ጺሜን እየጠቀለልኩኝ ያገኙት ያኔ ነው በቃ ነበር አሁን በጣም ብዙ ፋይሎች መውጣት ጀመሩ ይሄ የቅርብ ጊዜ ነው ምንድን ነው ማርሳ አታክ የሚባል የሆነ ፊልም አይተሀል? በላዲ ወይ አስታውሰዋለው የሚሉት ሰው እንትኖች ማለት ነው፣ ፍጥረቶች ፓስተር አስታውስ ጋር

ላስደምጣቸው፣ ቆይ አንዴ። እኔ ይሄ ፓስተር በጣም ነው የሚያስቀኝ ሳየው እራሱ ማለት ነው። ሌላ ነው። ረባክን ስማኝ፣ እንደሆነ ቅዱስ ሚካኤል ሲከብድ በሰውያው ምንድን ነው ያልኩ? ደሙን መስዋዕት አድርጎ አቅርቧል። አላቀረበም ክርስቶስ ወይም የትኛው እንደ ደም ደም እያልክ እናንተ፣ አረንጓዴ ደም ሳይፈስ ስርየት የለም እናንተ፣ አረንጓዴ ነገር የሚኖር አይለጥም። ለእንተ ሚኪል እያልኩ ተዳርቂ ተዳርቂ ቲክቶክ በራ፣ ሁለት ካልሲ የሚያጠልቁና ታኮ ያለው ጫማ የምታጠልቁ ልክ እንደ ሴቶች ሂል ያለው ጫማ ጥልቃችሁ፣ እኔ ረጅም ነኝ የምትሉ ወንዶችም ቅድሚያ ውረዱ፣ መሬት ንቁ። ከዛ በኋላ ነው ቁመታችሁ የሚታወቀው። እፎይ በጣም ነው። በሁለት ካልሲም ቁመት መጨመር እንደሚቻል እየነገረን ነው ወንድማችን የሚገርም ነው ሚስጥሩን አካፈልከኝ ኮ አየውኝ ኮ አየው ሚስጥሩን ነገርከኝ ኮ ቀዱም ቀድ ነው ጥያቄ ጠይቁ እናንተ ለምን የማትጠይቁት የምን ጥያቄ ማንን ታ ጥያቄ አንዳንድ ቁጥር ጻፉ፣ እኔ እቀበላለሁ። ለምኖር ወንድሜን ጥያቄ ማስተናገድ አይችልም። እኔ ራሴ አሰናብቼዋለሁ። ጥያቄው ወደ